ሰላም ሰላም ውድ የማራኪ ቻናል ቤተሰቦች ሰላማችሁ በያላችሁበት ይብዛልኝ። ዛ ደግሞ ይዤላችሁ የመጣሁት ለጀማሪዎቹ የሚሆን የአማረኛ ፊደሎች በእንግሊዘኛ እንዴት እንደሚጻፉና እንዴት እንደሚነበቡ አሳያችኋለሁ። ቪዲዮን ከጅማሬ እስከ ፍጻሜ በጽሞና ተከታተሉት። ይህ ቪዲዮ ለሁሉም ተደራሽ ይሆን ዘንድ ላይክ ሸር ና ሳብስክራይብ በማድረግ ጀምሩ። አሁን በቀጥታ ወደ ትምህርታችን እንግዲህ እዚህ ጋር የምታዩቸው እነዚህ ከዚህ ጋር የተቀመጡ ፊደሎች በሙሉ ምንድናቸው ናቸው? አማረኛዎቹ ናቸው። አማረኛ ፊደሎችን እዚህ ጋር አስቀምጭላችኋለሁ፣ እንግሊዝኛዎቹን ደግሞ ከዚህ ጋር ው። እያንዳንዳቸው ስማቸው አንድ አይነት የሆኑትን በአይነት አይነት ከለር አስቀምጭላችኋለሁ። ስለዚህ እነዚህ ይችኛዋ ፊደል ና ይችኛዋ ፊደል አንድ ነው፣ ስማቸው አጠራራቸው ወይም አናባባቸው አንድ አይነት ነው። መጀመሪያ አማረኛውን ከዛ እንግሊዝኛውን እያነበብን እንሄዳለን ማለት ነው። ተከታተሉኝ። ሀ ሁ ሂ ሀ ሄ ህ ሆ። በጣም አሪፍ። ከሀሌቷ እስከ ሆ ድረስ ያሉትን እነዚህ የሀሌቷ ዘሮች የዚችን ፊደል ዘሮችን እስከ መጨረሻ ያነበብን እነዚህ ደግሞ በእንግሊዝኛ ሲጻፉ የሚከተቱ ነው። ከስራቸዋለሁ በትንንሹ ሀ ሁ ሂ ሃ ሄ ህ ሆ አያቸው። እነዚህ ከላይ እነዚህ የተጻፉት ናቸው። እነዚህ ማለት ስማቸው የዚህ ስም ይሄው እዚህ ጋ ይሄ ሁ ማለት ይሄ ነው። ሂ ስንል ይሄኛው ነው። ሃ ስንል እዚህ ጋ ያሉት ናቸው። ልክ ሌሎችም ልክ እንደዚህ ሆኑ ይቀጥላሉ ማለት ነው። ስለዚህ ይሄ ነገር በተለይ የሚጠቅማችሁ ለማን ነው? አማረኛ በእንግሊዝኛ መማር ለምትፈልጉ ሰላም እንዴት ነው ብላችሁ መጻፍ ብትፈልጉ ጽሑፉ እንግሊዝኛ ሆኖ ትርጉሙ ግን ሲነበብ አማርኛ ማለት ነው። ወይም ደግሞ አማርኛ በእንግሊዝኛ ብለን እምንጠራው ስለዚህ፣ እሱ መማር ለምትፈልጉ ሁነኛ መፍትሔ ነው ይሄ። በጣም በቃ ምንም ሌላ ነገር አያስፈልጋችሁ ሌላ አስተማሪ ጋይድላስ ምናምን ነገር ላያስፈልጋችሁ ይችላል። ሰው እናንተ ላይ የሚጠበቀው ይህን ነገር በስነ ስርዓት አድርጎ ማያወቅ ነው። ሀ ምን አይነት ውክል ነው ምንድን ነው የሚለውን ነገር ማወቅ፣ ሁ ምን አይነት ውክልና አለው የሚለውን ነገር ለይቶ ማወቅ። ያን ካወቃችሁ በጣም በቂ ነው። ስለዚህ ያን እንደዚያ አድርጋችሁ ማንበብ መቻል አለባችሁ። እንዲሁም ደግሞ እንግሊዝ መማር ለምትፈልጉ ጀማሪዎች ከሆናችሁ እንግሊዝኛ ማለት ነው፣ አምሳ ፐርሰንቱን ችግሩን ይፈታላችኋል። አምሳ ፐርሰንቱን ችግሩን ስለሚፈታላችሁ ለእናንተም በጣም ጠቃሚ ነው ማለት ነው። ኦኬ፣ ወደሚቀጥለው ንድ እቺ ደግሞ ለ ትባላለች። ለ ሉ ሊ ላ ሌ ል ሎ ተመልክቷቸው፣ ከለ እስከ ሎ ድረስ ተቀምጠዋል። ሰባቱም ፊደሎች ተቀምጠዋል። ከዛ እነዚህንን በእንግሊዝኛ ስንጽፋቸው ምን ይመስላሉ የሚለው ው ከዚህ ትንንሽ በትንሽ ጽፈናቸዋል፣ እዚህ ጋር ለማለት ይሄ ነው ለ ሉ ሊ ላ ሌ ል ሎ። ልክ እንዲዘርጋችሁ ማንበብ መቻል። ኦኬ። እስኪ ወደ የሚቀጥለውን እንደ ኦኬ፣ ከላ ቀጥለ የምናገኘው ሀ ነው። ይህ ሀ ማለት ከላይ ያየናት የሀሌታዋ ፊደል ሞክሼ ፊደል ነው፣ ሞክሼ ፊደሎች ናቸው። ስለዚህ እነዚህም ልክ ሀሌታዋ ላይ እንዳነበብነው ድጋሚ ማንበብ ነው የሚሆነው ማለት ነው። እስኪ ናንብበው። ሃ፣ ሁ፣ ሂ፣ ሃ፣ ሄ፣ ሄ፣ ሆ። በጣም አሪፍ። ያው ሰባቱን እዚህ ጋ ተቆጥሮ ተቀምጠዋል። ከዚህ ጋር ደግሞ የሚከተሉት ደግሞ እነዚህ ደግሞ እንግሊዝኛው ናቸው። እነዚህ ፊደሎች እነዚህ ጋ ያሉት ፊደሎች በእንግሊዝኛ ሲጻፉ እነዚህን ይመስላሉ። ሃ፣ ሁ፣ ሂ ሀ ሄ ህ ሆ ብለን እናነባለን ማለት ነው። ኦኬ ከዚህ ቀጥለን የምናገኛት የአማርኛ ፊደላችን መነች መ ማለት እችላለሁ እዚህ ጋር እያት እንች መ ሙ ሚ ማ ሜ ም ሞ በጣም አሪፍ እነዚህም በእንግሊዝኛ ሲጻፉ የመቤቶች በእንግሊዝኛ ሲጻፉ እነዚህ ናቸው። መ ሙ ሚ ማ ሜ ም ሞ ልክ እንደዚያ አድርጋችሁ ማንበብ መቻል አለባቸው ማለት ነው። ከመቀጥለ የምናገኛት የአማርኛ ፊደላችን ሰ ተባለች ሰ ማለት በቅርጽ ደረጃ ኤ ነው ንጉሱ ሰ ይባላል። ሌላ ሰ ስላለች ወደ ታች እና እናገኘታለን። ሌላ ሰ ስላለች ይህኛው ሰ ንጉሱ ሰ ይባላል። ንጉሱ ሰ ኦኬ። ስንጠራው ሰ፣ ሱ፣ ሲ፣ ሳ፣ ሴ፣ ስ፣ ሶ። በጣም አሪፍ። ው ሙሎቹ ከተቀመጡ ከዚ እነዚህ ፊደሎች በእንግሊኛ ሲጻፉ ምን ይመስላሉ? እነዚህ ናቸው ሰ ሱ፣ ሲ፣ ሳ፣ ሴ፣ ስ፣ ሶ። በጣም አሪፍ። ልክ እንዲያደረግን መቁጠር መቻል አለብን ማለት ነው። ከሰ ከሰ ቀጥሎ የምናገኘው ረ ይባላል። ረ ማለት በቅርብ ደረጃ ይሄው እዚህ ጋር የምታዩት ነው። ረ፣ ሩ፣ ሪ፣ ራ ሬ ሮ በጣም ጥሩ። ኦኬ፣ እስኪ አሁን ደግሞ እንግሊዘኛው እነዚህ እዚህ ጋር ያሉ ከረስከሩ ያሉ ፊደሎች ቅደም ተከተላች ሳይዛባ በእንግሊዘኛ ሲጻፉ ምን ይመስላሉ የሚለው ነገር እኔ ተከተሉኝ። ረ ያው ይሄ ማለት ይሄ ነው እዚህ ጋር ያለው ሩ ሪ ራ ሬ ር ሮ በጣም አሪፍ። ልክ እንደዚህ አድርገን ማንበብ መቻል አለብን። ኦኬ ከዚህ ቀጥለን የምናገኛቸው ሰ ትባላለች ያቺ ቅድም ያልኳችሁ ሰዓቱ ሰ ብለን የምንጠራት ፊደል ነች። ሰዓቱ ሰ ማለት በቅጽ ደረጃ ይች ነች። እስኪ በጋራ እንጥራት ሰ ሱ ሲ ሳ ሴ ስ ሶ በጣም አሪፍ። እነዚህን ከዚህ ከዚህ ካነበብን በእንግሊዘኛ እንዴት ይጻፋሉ የሚለውን ደግሞ እንዴ ሰ ሱ ሲ ሳ ሴ ስ ሶ በጣም ጥሩ ያው እዛ ጋር እንጽፋለን ማለት ነው። ከዛ ቀጥለን የምናገኘው የአማርኛ ፊደላችን ሸ ነው። ሸን ምን ስንጠራው ሸ ሹ ሺ ሻ ሼ ሽ ሾ በጣም አሪፍ። እነዚህም ደግሞ በአማርኛ ሲጻፉ ምን ይመስላሉ? ሶስት ፊደሎችን ነው የሚይዙት ኤስ ኤች እና ከዛ በኋላ ያሉ ቫውል ሌተሮቹ ማለት ነው። ይው ሸ ማለት ይው ኤስ ኤች ኢ ነው። ሸ ሹ ሺ ሻ ሼ ሺ ሾ በጣም አፍ ልክ እንዲህ ያደረግን ስንቆጥራቸው እንትን እንላለን። ሸ ሹ ሺ ሻ ሼ ሺ ሾ ብለን ቆጥራለን። ማለት ልክ እንዲያደርጋችሁ ራሳችሁን አፕዴት ማድረግ መቻል አለባችሁ ማለት ነው። በጣም ጥሩ። ልክ እንዲያደረጋችሁ አንብቡ። አንብባችሁ ያልገባችሁን ነገር ካለ ኮሜንት ሳጥን ላይ አስቀምጡልኝ። ትምህርት ነክ የሆኑ ቪዲዮዎች እንዲደርሷችሁ ቻናሉን ሳብስክራይብ፣ ላይክ እና ሼር በማድረግ ቤተሰብ ይሁኑ። በቀጣይ ቪዲዮ እስክንገናኝ መልካም ጊዜ፣ መልካም ቆይታ።